እና እኔም የተሰማኝን ነገር ነው የምናገረው። እንግዲህ ሀይሚዬ አሜሪካን ሀገር ለሄድ ነው አንድ እህቴም ከእህትም በላይ እናት የምትባል ብዙ ነገር ያደረገችልኝ ሴት አለች። እና አሁን ላይ ፓስፖርት እንዳወጣው ስሰማ ሉሰድሽ ብላኛለች። በትምህርት እያለች ነው የምትገኘው። እኔ ግን የማውቀው ነገር አለ እሱም ደግሞ ልንገራችሁ ማለት ነው። ምክንያቱም ብዙ ልጆች እየተጨናነቃችሁ ነው፣ በኮሜንትም አይቻለሁ ኮሜንታችሁን ማለት ነው። እና ይህ ነገር እውነት አይደለም ልንገራችሁ ማለት ነው። የእውነት ላችኋል እግዚአብሔርን እውነት አይደለም ውሸት ነው፣ ፕራንክ ነው ማለት ነው። እና እውነት አይደለም። እኔ የሰማሁትን ነው የምናገረው። ታውቃላችሁ ከዚህ በፊትም ብዙ ነገር ነግሬያችኋለሁ እና ዛሬም ደግሞ ለምን እናንተ ትጨነቃላችሁ? እህቶቼ በስደት ላይ ያላችሁ፣ እውነት እየመሰላችሁ አሁን ጥላው ልትሄድ ነው በቃ እያላችሁ እየተጨነቃችሁ ለምን ታለቅሳላችሁ? ስለዚህ እኔ ደግሞ ነጭ ነጩን ፍርጥ አረጋለሁ መናገር የሌለብኝን። ነገር ግን ሚስጠር የሚባል ነገር ልደብቅ እችላለሁ፣ ከባድ ነገር ከሆነ ማለት ነው። ይሄ ግን ከባድ ነገር ስላልሆነ እናገራለሁ። እውነት ነው የምላችሁ። ሀይሚዬ አውቃ ነው እንደዛ ያለቻችሁ። እንደውም ባለፈው የሆነች ልጅ እኔን ማለት ነው፣ እኔ እንደውም አላውቃትም። ማውቃት እንግዲህ ቲክታክ ላይ ነው በውስጥ መታ ነው ለሀይሚዬ ትኬት ትችላታል ያለችው ማለት ነው። እሱንም ደግሞ ደርሶ መልስ ልክ ተዝናንታ እንድትሄድ ማለት ነው እና እሱን በኤፋ በኩል እንዳገኛት አድርጊያለሁ ሀይሚን ማለት ነው እና ይሄ ግን አሜሪካን ሀገር የተባለው ግን ፕራንክ ነው ልንገራችሁ፣ እግዚአብሔርን አምላችሁ እውነት አይደለም እና እውነት እንኳስ ቢሆን ማለት ነው፣ እንደው እውነት እንኳስ ቢሆን ይሄ ነገር ይሄ ራስ ወዳድነት ነው በቃ ራስ ወዳድነት ብሩኬ እኮ ለእሷ ብሎ ነው አደለ እንዴ? ብዙ ነገሩን ትቶ የቀረው እንዴ? ይሄ የማይካድ ነገር እኮ ነው። ሳምንት ሳምንት ሆኖታል እንዴ? ይህ ነገር ብሩኬ ከዱባይ ከቀረው ማለት ነው እንዴ? እንደዛ ስትጨነቂ፣ እንደዛ ስታለቅሽ፣ ተመልካች እንደዛ በአብሮ ሲያዝን ብዙ ነገር ሲባል ግማሹን ብሩኬ የራስ ወዳድነህ ብሩኬ ሀይሚን ሳይሆን ገንዘብን የምትወደው እየተባለ ብዙ ነገር እየተባለ ለአንቺ ብሎ ነው የቀረው እንጂ ለማንም ብሎ እኮ አይደለም። ስለዚህ ለዛውም ደግሞ አስፈላጊ ለመዝናናት እኮ አይደለም አስፈላጊ የማልቀርበት ነው ስራው፣ መሄድ አለብኝ ግዴታ ነው ሲል እንኳስ ከሁሉም ነገር አንቺን አስፈልጦ በዛ ላይም ደግሞ እናቱ እሙሽዬ ተቆጥታው ከሄድክም እንኳስ እሷን ይዘሀት እንጂ መሄድ ያለብህ በፍጹም አይሆንም ተብሎ ማለት ነው። ሶ አሁን አንቺ ብትሄጂ በእርግጥ አንቺ ልትጠቀሚው ትችያለሽ፣ እሱንም ልትወስጂው ትችያለሽ። ግን እሱ ለአንቺ መስዋዕት ከፍሎልሽ አንቺ ግን ወደፊት እኮን የምቀየርበት የማድግበት አንተም እንትን ልትል ትችላለህ፣ ምናምን አለ አይደለ? እንደዛ አይነት እንትን ነው እየተናገረች ያለች። ይሄ ራስ ወዳድነት ነው። የፈለገ ነገር ቢሆን እንኳስ እሱ ለእኔ ብሎ እንደዚህ አድርጎልኝ ብዙ ነገር ሆኑልኝ፣ እንዴት በዚህ ሰዓት ደግሞ እኔ እንደዛ አለዋለሁ? ቢያንስ ትንሽ ቀን እንኳስ ቆየት ብታረጉት አሪፍ ነው ብዬ ነው እንኳስ ይሄ ስራ እንኳን ሲሰራ ከተባለ ትንሽ ቢቆይ ለፕራንኩም ለምኑም፣ ለምኑ ማለት ነው። እና አንደኛ ያስፎግራል፣ እውነት እንዳልሆነ ማለት ነው። ፓስፖርት ወጣ፣ ከዛ ፓስፖርት በወጣ በስንተኛው ቀን አሜሪካ ያለችዋ ሴትዮ ልሰድሽ አለችኝ፣ ምናምን ምናምን ቅብር ጥሶ። ተይ ሀይሚዬ፣ ተይ። አንዳንድ ጊዜ እውነት ለሚወድሽ ለሚወድሽ ተመልካችን ማሰብ አለብሽ። ቁም ነገር ማለት ነው የራሳችሁን ስሜት ወይንም ደግሞ የራሳችሁን ብቻ ጥቅም አይደለም ማየት ያለብሽ። እንዴ እዚህ ጋ ስንት ልጆች አሉ፣ አታዩም እንዴ? ቲክታክ ላይ እንኳስ እናንተን ሲያገኟችሁ ደስታቸውን እንዴት እንደሚገልጹላችሁ እንዴት እንደሚጨነቁላችሁ እንዴት እንደሚሆኑ እንዴት ስፍስፍ እንደሚሉ እያወቃችሁ እንደገና እነሱን ለመረበሻ አሁን ይህንን ሀሳብ ማምጣትሽ እራሱ በጣም ትልቅ ስህተት ነው። እና እህቶቼ ማለት ነው ልንገራችሁ፣ ይህ ነገር ውሸት ነው፣ እውነት አይደለም። ሀይሚ አሜሪካ ልውሰድሽ ተብላ ቃል ገብታላ ሴትዮዋ ምናምን ልትወስዳት ምናምን ልሄድ ነው ያለችው ነገር እውነት አይደለም፣ ውሸት ነው። የእውነት ብታቸዋሉ እና ምንም ነገር እንዳትጨነቁ እኔ ለእናንተ ብዬ ነው እንዳታስቡ እንዳታለቅሱ፣ እሷ ልትሄድ ነው ጤላው ምናምን ብላችሁ ማለት ነው። እና ስለዚህ ለተመልካችን ማሰብ ጥሩ ነው አንዳንድ ጊዜ ማለት ነው። እና እኔ አንዳንድ ጊዜ ታየልኝ ብዬ የሆነ እራሴን ዝቅ የሚያደርግ የሚያዋርድ ወይንም ደግሞ ቤተሰቤን የሚነካ ነገር እኔ አላደርግም። አንዳንድ ዴም እኮ ለተመልካችን የሆነ ነገር ተናግሬ ጥሩ ነገር እያወራሁ እያለ በመሀል ላይ የሆነ ውሸት ነገር እንኳ ስድብልቅ ሳደርግ ማለት ነው ልክ ቪዲዮን ለቅቄው፣ ከዛ በኋላ በጣም ነው የሚሰማኝ። ለምንድነው እንደዚህ የማዋሸው? ለምንድነው እንደዚህ የማደርገው? በኮሜንት ራሱ አንዳንድ ልጆች ኮሜንት ላይ እንደዛ ሲናገሩኝ ማለት ነው ይህ ነገር እኮ ማድረግ የለብኝም ነበር ብዬ የሆነ እንትን ላለው የሚሰማኝ ስሜት አለና ስለዚህ እነዚህ ልጆች አሁን ብሩኬ በመሄዱ ሁላችንም በመቅረቱ ሁላችንም ተደስተናል። አሁን ሳምንት ራሱ አልሞላቸውም። እንግዲህ አስቡት አሁን እንደገና ይሄን ነገር ማምጣት፣ ሌላ አይዲያ ለምን ይዘሻት አትመጭም? ሌላ አይዲያ እንደ አተሽ ነው አሁን አሁን ይሄን ነገር ያመጣሹ። ኧረ ዝም በሉ ቤተሰብ፣ እንዳትጨነቁ። የእውነት ነው የምላቸው ማንም ሰው እንዳይጨነቅ፣ ዝም በሏት፣ አውቃ ነው አውቃ ነው ማለት ነው። ፕራንክ ነው። እሺ፣ እንዴ! በእውነት የሚደብረው እንደዚህ አይነት ነገር እና አትሄድም ማለት ነው። ሀይሚ አስተዋይ፣ ጎበዝ፣ ጠንካራ ስንልሽ ሌላ ነገር እንትን ባቲ አሪፍ ነው ብዬ ነው ማስበው። ቢያንስ አይዲያሽን ቀየር አድርገሹ ብትመጪ በጣም ጥሩ ነው። ጎበዝ እኮ ነሽ አንቺ። ፕራንክ አይጠፋሽ፣ የሆነ አይዲያ ማምጣት አይጠፋሽ። በጣም ጎበዝ ነሽ፣ ከሁሉም የተሻልሽ ማለት ነው እና። ስለዚህ ብሩኬን በሌላ ነገር እራሱ ፕራንክ ማድረግ ትችያለሽ ማለት ነው። ሶ አሁን ይሄ የተናገርሽው ነገር የማይሆን ነገር ነው። በእርግጥ እግዚአብሔር የልብሽን መሻት ይሙላልሽ ነው የምለው፣ የልብሽን መሻት ይሙላልሽ። ብትሄጂ ብሩኬንም ልትወስጆ ትችያለሽ። ግን አሁን ላይ ግን ያልሽው ነገር ግን ውሸት ነው። ውሸት ነው ሃይሚ ተይ ተይ።